ሕይወትህን እንለምንሃለን። ለታመሙ ሰዎች፣ ለተጨነቁ ሰዎች፣ ለታሰሩ ሰዎች፣ እብደት ለያዛቸው ራሳቸው ለማያውቁ፣ በብዙ ግራ መጋባት ውስጥ ለሚኖሩ ሁሉ ጌታ ሆይ አንተ ነህና ፈጣሪ ካንተ በቀር የለምና የአንተ የሆነው ነገር በዝቶ ብዙዎች ሲጽናኑ እንድናይ እን ማልድሃለን ቅዱስ አምላካችን ልዑል እግዚአብሔር በእውነት ያንተ ጸጋ ይብዛለን። ስምህን በየጓዳቸው ሆነው የሚሰሙ ተለመደውን ጌታ ሆይ እንደሚሰሙ አይስሙ። በልዩነት ስምህ ወደ ቤታቸው ወደ ሕይወታቸው ይግባ። በልዩነት በስልጣን በኃይል ክፉን በሚያሳድድ ሞገስ ክፉን ከሰው አካል ነጥሎ በሚወጋ ጉልበት ጌታ ሆይ ያንተ ኃይል እንዲያልፍ እንለምንሃለን። የሰራዊት ጌታ እግዚአብሔር ሆይ የጌታን ስም የሚጠራ ሁሉ ይድናል ተብሎ እንደተጻፈ እንደሱ እንዲሆን ወንጌል እንዲሮጥ ጌታ ሆይ ከጫፍ ጫፍ ዝና፣ ግርማ፣ ማዳንህ እንዲተረክ እንዲነገር ለዚህ የሚሆኑ ሰራተኞች እንዲበዙ ያሉትም እንዲጠነክሩ አስተውለን በዚህ እንድንጠመድ ለመላው ምድሪቱ በረከት የሚሆን የወንጌል ብርሃን እግዚአብሔር ሆይ በመንፈስ ቅዱስ ኃይል ለሁሉ እንዲሆን ቤተ ክርስቲያንም ለዚህ እንድትተጋ እኛም ለዚህ ወገባችን የታጠቀ እንዲሆን ጌታችንና አምላካችን ሆይ ጸጋህ እንዲበዛልን እንለምንሃለን። አቤቱ አምላካችን እንለምንሃለን፣ በተወደደው ልጅ በኢየሱስ ስም ይሄንን እንማልድሃለን። ደግሞ እንጸልይ። በጸሎት እንድናስባቸው አደራ ያሉንን ሰዎች እግዚአብሔር እንዲያስብ እንጸልያለን። የተጨነቁ፣ የታመሙ ግራ የተጋቡ ሰዎችን ሁሉ እግዚአብሔር እንዲረዳ

ሩት ስለምትባል ብላቴና እንጸልያለን። የጌታ ምሕረት በእሷ ላይ እንዲሆን ቤተሰቦቿ የተጨነቁበት ደዌ ከእሷ እንዲነሳ እጅ እግሯን የያዘ ሰውነቷን ያሽመደመደ መድኃኒት የለውም ፈውስ የለውም የተባለለት ደዌ እንግዳ የሆነ ሕመም ከላዩዋ እንዲነሳና እግዚአብሔር ለቤተሰቦቹ ለቤተሰቦቿ ፍጹም መጽናናት እንዲሆን እማልዳለን። አንተ ብቻ ጌታ ሆይ ይህን መለወጥ ትችላለህ። ብላቴናይቱን አንተ እርዳ። በተወደደው በጌታ በኢየሱስ ክርስቶስ ስም እንለምናሃለን። ስለ ጋሻ ሰፋ እንጸልያለን። ሳምባ ምች ህመም እንዳለባቸው እና በጸሎት ጉባኤው እንዲያስባቸው አደራ ብለዋል። እንጸለያለን የጌታ ምሕረት በእሳቸው ላይ እንዲሆን ፈውስ እንዲሆንላቸው ጌታ ምሕረቱ እንዲያበዛላቸው እንጸለያለን። ደዌን ከላያቸው እንዲያነሳ አቶ ተስፋዬና ልጃቸው ከዚህ በፊት በጉባኤው ላይ ጸልየናል። ስለዚህ ቤተሰብ በጥሩ ጤንነት ላይ ስለምንገኝ እግዚአብሔር እናመስግኑልን ብለዋል። እግዚአብሔር እናመሰግናለን። ለምለምን ጌታ እንዲረዳ እንጸለያለን። እግዚአብሔር ለትዳሯ ፈውስ እንዲሆን ባለቤቷንም እንዲያስብ ቤተሰቡ እንዲጎበኝ እንጸለያለን። ስለ ከተማ ስለሚባል ወንድም እንጸልያለን። ኬሞ እየወሰደ ስላለ እግዚአብሔር ተስፋው እንዲያለመልም የተያዘበትን ደዌ እግዚአብሔር እንዲያነሳ ይህም ብላቴና እንዲጎበኘው እንጸልያለን። ስለ እህታችን ስለ ትዕግስትና ስለ ባለቤቷ እንጸልያለን። ባለቤቷን እግዚአብሔር እንዲያስብ በስትሮክ ምክንያት በሕይወታቸው የሆነውን ነገር ጌታ እንዲያነሳ ምሕረት እንዲያደርግላቸው እንጸልያለን። ብርሃኑ ስለሚባል ሆስፒታል ስላለ ሰው እንጸለያለን። ጌታ ምህረት እንዲሆንለት ጌታ እንዲታደገው እንጸለያለን። ስለ ፍሬ ህይወት አበበ እንጸለያለን። ድንገት አይኖቿ የተያዙባት ብላቴና ናት። እግዚአብሔር እንዲረዳት እንደሷም እንዲሁ መሰረት የምትባል እህት ልጅ እሷንም በጸሎት እናስባታለን። ደግሞ እንደ እንግዳ ነገር የብዙ ሰዎችን አይንና አካል ድንገት የሚይዝ ደዌ እየተሰማ ነው። እንዲህ አይነቱን ነገር በእውነት እግዚአብሔር ከትውልዱ እንዲያነሳ ብላቴኖቹ እንዲታደግ እንጸለያለን። ከአንተ በቀር የሚረዳንም የሚያድነንም የለም። ጌታ ሆይ የአንተን ቸርነት እንለምናለን። የምህረት እጅ፣ የበጎነት መዳፍህ በእነዚህ ብላቴኖች ላይ ይሁን። አሁንም ፍሬ ህይወትን እናስባለን። ሌላኛዋ የጌታ ምህረት በሷ ላይ እንዲሆን አሁንም አካሏን ጌታ እንዲዳስስ መከራዋን ከላይዋ እንዲያነሳ እንጸልያለን። ስለ መዝገቡ እግዚአብሔር እናከብራለን። በስትሮክ ምክንያት ድንገት ተጎድቶ የነበረ ወንድም ነው። እግዚአብሔር በጣም ረድቶታል። መንቀሳቀስም መሄድም ጀምሯል። እግዚአብሔር አስመልጦታል። እግዚአብሔር እናከብራለን። ከዚህ በፊት በጉባኤው አስበነዋል። አሜሪካን ሀገር የሚኖር ወንድም ነው። እግዚአብሔር አስመልጦታልና እግዚአብሔር እናመሰግናለን። ስለ ወይንሸትም ስለ ከበበ ጽጌም እንጸልያለን። እግዚአብሔር ሆይ ቸርነት በእነርሱ ላይ ይሁን፣ ደሞም በብዙ ስለ ረዳሃቸው ክብርና ምስጋና ለአንተ ይሁን። ስለ እህታችን ስለ ሰላም የማኔም እንጸልያለን፣ ስለ ቤተሰቦቿ ሁሉ እስከ ዛሬ ምሕረቱን ቸርነቱን አብዝቶ በሕይወት አኑሯታል። ከምስጋና ጋር እግዚአብሔርን በማክበር በአስደናቂ ምሕረት በህይወት ያለችውን ብላቴና ጌታ ፈጽሞ እንዲረዳት እንጸልያለን፣ ቤተሰቦቿን ሁሉ እንዲያሳርፍ። ደግሞም የስምረትን እናት እናስባለን። አሁንም የጌታ ምሕረት በሳቸው ላይ እንዲሆን፣ ፈጽሞ እንዲረዳቸው፣ የጌታ ምሕረትና በጎነት እንዲታደጋቸው እንጸልያለን፣ ቤተሰቡን ሁሉ እንዲረዳ፣ የጠላት ምክርና ተንኮል እንዲፈራረስ ጌታ ሆይ ይህን ስለምታደርግ እናመሰግንሃለን። የክብር አምላክ ባለቤቷንም ስለረዳኸው ስላስብከው፣ ስላበረታኸው ምስጋናና ክብር ላንተ ይሁን። ስለሚሾምናት እናመሰግንሃለን። ቤተሰቡን በብዙ ስለደገፍክና እግዚአብሔር ሆይ ስላገዝካቸው ክብርና ምስጋና ላንተ ይሁን። አምላካችን ታዳጊያችን አንተነህ አሁንም ሁሉ ላንተ አሳልፈን እንሰጣለን በጸሎት እንድናስባቸው አደራ ያሉን ሰዎች ልመና፣ ጥያቄ ሁሉ ወደ አንተ ጆሮ ይለፍ። አንተ ፈጽሞ ወርዳቸው፣ እግዚአብሔር ሆይ ይህም ለክብርህና ለብዙዎች ረፍት ይሁን። ስለሰማህንም እናከብርሃለን እናመሰግንሃለን። ክብርም ምስጋና፣ ወዳሴም አምልኮም ለአንተ ይሁን። ደግሞ ምድራችንን ለእግዚአብሔር አሳልፈን እንሰጣለን። የሰማይ አምላክ በነገር ሁሉ ቸርነቱን ምሕረትና በጎነቱን ለምድራችን እንዲያበዛ ብዙዎች ወደ ጌታ ፊታቸውን ዞር ከማድረጋቸው የተነሳ ሰላም እንዲሆንልን ጦርና የጦር ወር የሚሰማባቸውን አካባቢዎች ሁሉ ጌታ በምህረት እንዲቆጣጠር የሰይጣን ስራ፣ የአጋንንት ምክር ሁሉ በጌታ በኢየሱስ ስም የፈራረሰ እንዲሆን አገር እንዲመሩ፣ ህዝብ እንዲያስተዳድሩ እግዚአብሔር እድል የሰጣቸውን በጥበብ በማስተዋል እንዲመራ የጌታ ቸርነት እንዲበዛላቸው ትውልዱን በጽድቅ የሚመሩበት ምህረት እንዲበዛላቸው እንጸልያለን የሰማይ አምላክ ምድራችንን ለአንተ አሳልፈን እንሰጣለን አሁንም ተመልከት ጌታ ሆይ በአማራ ክልል እንዳለ የምንሰማውን ነገር አንተ ተቆጣጠር በሌላውም የሀገራችን ክልሎች ያለውን ነገር ሁሉ አንተ ተመልከት ምህረት አድርግልን ጌታ ሆይ ንስሐ ስላልተገባባቸው ነውሮቻችንና ድካሞቻችን ሁሉ ይቅርታ አድርግልን ያንተን ቁጣ ስለሚጋብዝ፣ ለጠላት እድል ስለሚሰጥ፣ ማስተዋልን ስለሚይዝ፣ ስለ ትውልዳችን ድካምና ስንፍና ምሕረትና ቸርነት እንለምንሃለን። ጌታችንና አምላካችን ሆይ ስለሰማህ እናመሰግንሃለን። ሁሌም ስለምትሰማን እንባርካሃለን። ቀሪውን ሰዓት ተረከብ ጌታ ሆይ ልዩ ልዩ አይነት የጠላት ምክርና ተንኮል አስማቱንም ድግምቱንም ጌታ ሆይ መተቱንም ሌላውንም ጌታ ሆይ ከትውልድ ወደ ትውልድ የሚያልፈውን የጨለማ አሰራር ሁሉ በስምህ እንድታፈራርስ ትውልዳችንን በቸርነት እንድታስብ በስምህ ታምነን ጸለይን። ጌታ ሆይ አንተም ሰማህን። ክብርም ምስጋናም ውዳሴም አምልኮም ቅዳሴም ዝማሬም ላንተ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ለዘላ ዓለሙ አሜን። ምስጋና ለስሙ ይሁን። ይሄ ከጊዜ ጋር የተያዘ ፈተናችን አልለቀቀንም እና እንዲለቀን ያው ጉዞ ጀምረናል አይደል? ጉዞ ጀምረናል እና የጸሎቱ ሰዓት እያጠረ ነው። ሰዓቱ ዝም ብሎ እየተገፋፋ እና ጌታ ይረዳናል በእምነት የሚቀጥለው ሳምንት ጌታ ቢፈቅድ ለስምንት ሩብ ጉዳይ ፕሮግራሙ ይጀምራል። እና እንደሱ አድርገን እናስተካክላለን። ምክንያቱም የጸሎቱ ሰዓት ዝም ብሎ እየተሸራረፈ እንደገና ደግሞ ወደ ላይ እየገፋ እንደሱ መሆን ስለሌለበት እሱንም እናስተካክላለን። እግዚአብሔር ይረዳናል። ስለዚህ ጌታ ቢፈቅድ ቢያኖረን የሚቀጥለው ሳምንት የምንጀምረው ይሁ ተንቀሳቀሱ፣ የምንጀምረው ለስምንት ሩብ ጉዳይ ይሆናል። ስለዚህ እንደዛ ይሆናል። ከዛ ባሻገር እግዚአብሔር እንግዲህ ወደ ፍጻሜ እንዲያደርሰን እናንተም በግል በጸሎት ታስባላችሁ። እንግዲህ ወንድሞች ሄደዋል፣ የተወከሉ ሰዎች ወደዚህ ወደ መሬት አስተዳደር፣ በጎ እንደምንሰማ ተስፋ እናደርጋለን። ሪሲቷች ናት እና እቺን ይዘው ሄደዋል እና ክብሩ ለእግዚአብሔር ይሁን። እግዚአብሔር ይመስገን። የእግዚአብሔር አምላካችን ስም ተባረከ፣ የተመሰገነ ይሁን። አብረን እንዘምራለን ኘኸኝ ምስጋና ታሪኬ ኢየሱስ ታሪኬ ታሪኬ እግዚአብሔር ታሪኬ እኔማ ምናለኝ የሚወራ ነገር ከንተውታ ወጅልኝ ብቻ ክንተ ነገር እኔማ ምናለኝ የሚወራ ነገር ታወጅልኝ ብቻ ህንተ ነገር ታሪኬ ታሪኬ ኢየሱስ ታሪኬ ታሪኬ እግዚአብሔር ታሪኬ እኔማ አምናለኝ የሚወራ ነገር ተውታ ወጅልኝ ብቻ ህንተ ነገር እኔማ አምናለኝ የሚወራ ነገር

ስም ምን ኑረው! አዲስ ያደረከኝ የሕይወቴ አርነት ሰላሜ ኢየሱስ ያወቅኮሃ አንድ እውነት ታሪኬ ኢየሱስ ታሪኬ፣ ታሪኬ እግዚአብሔር ታሪኬ። እኔማ ምናለኝ የሚወራ ነገር

ታሪኬ ታሪኬ እግዚአብሔር ታሪኬ እኔማ ምናለኝ የሚወራ ነገር አንተው ታወጅልኝ ብቻ ህንተነገር እኔማ ምናለኝ የሚወራ ነገር አንተው ታወጅልኝ ብቻ ህንተነገር እኔማ እኔማ ምናለኝ የሚወራ ነገር ያንተን ያንተንማ ጌታ ኢየሱስ ስል ምድር ሁሉ ትስማ ታሪኬ ኢየሱስ ታሪኬ ታሪኬ እግዚአብሔር ታሪኬ እኔማ ምናለኝ የሚወራ ነገር እንተውታ ወጅልኝ ብቻ ህንተ ነገር እኔማ ምናለኝ የሚወራ ነገር ታወጀልኝ ብቻ አንተ ነገር ሰው ቢሆን የሚያውቀው የጓዳዬ ነገር ባሸፍነኝ ውዴ ምን ሆነው ነበር ተነበከ ፊቴ ጉዴን ሰረስክልኝ የእኔን ሳታይብኝ ለእኔ ታየህልኝ ክብሬ ነው ማውራቴ ያንተን ያንተንማ ጌታ ኢየሱስ ለምድር ሁሉ ትስማ፣ ታሪኬ ኢየሱስ፣ ታሪኬ፣ ታሪኬ እግዚአብሔር ታሪኬ እኔማ ማምናለኝ የሚወራ ነገር አንተው ታወጅልኝ ብቻ ህንተ ነገር እኔማ ማምናለኝ የሚወራ ነገር ታወጅልኝ ብቻ ህንተ ነገር እኔም ማምን አለኝ የሚወራ ነገር አንተው ታወጅልኝ ብቻ ህንተ ነገር እኔም ማምን አለኝ የሚወራ ነገር አንተው ታወጅልኝ ብቻ ህን ነገር